ጎንደር ካሏት መስህብ ሀብቶች በዋነኝነት የቅርስ ሀብት መርት መስህብ ነው። በቅጥል ስማም የቅርስ ከተማ ተብላ ነው የምትጠራውእና አጠቃላይ በቅርብ በ200 ሜትር በርቀት ደግሞ በ5 ሜትር ልዩነት በ ኪሎ ሜትር ልዩነት በርካታ አለም አቀፋዊና ሀገር አቀፋዊ ቅርሶች የያዘች ከተማ በመሆኗ ለበርካታ ለ300 ለ ዓመታት ምም ጥገና ሳይደረግላቸው ወይም ጥገና ከተደረገ ደግሞ መለስተኛ ጥገና እየተደረግላቸው የቆዩ ቅርሶች ናቸው በዚህ ላይ ያሉና እነዚህን ቅርሶች ለመታደግ በርካታ ስራዎች ነው የተሰሩት። የመጀመሪያ ስራ የተሰራው የጉዳት መጠናቸውን የመለየት ነው። ስለዚህ በከተማችን ላይ ያሉ ዘጠኝ ሰባት የአለም አቀፍ ቅርሶች እና ሌሎች ደግሞ የሀገር አቀፍ ቅርሶች መሰረታዊ ችግራቸውን የመለየት ስራ ነው የተሰራ። መለየት ስራ ከተሰራ በኋላ እነዚህን ቅርሶች ለመጠገን ምን አይነት ግብአት ያስፈልጋል የሚል አንደኛ፣ በግብአት ደረጃ የምንገደድባቸው ግብአት አይነቶች አሉ። ለምሳሌ እንደ አለም አቀፍ ቅርስ የምንገደድባቸው ጉዳዮች አለም አቀፋዊ ይዘትን መሰረት ተደርጎ የዓለም አቀፍን መርህ መሰረት ተደርጎ መሰራት ያለባቸው ቅርሶች በመሆናቸው እነዚህ ግብአቶች በአካባቢያችን መኖራቸው አለበዛ ደግሞ ከርቀት ከሆነ ደግሞ ከርቀት ያሉበትን ቦታ የመለየት ስራ ነው የተሰራው። ስለዚህ እንደ ጎንደር ከተማ ቅርስ አስተዳደር ከዚህ ውስጥ የሚገኙትን የግብአት አይነቶችን ለይተን አስቀምጠናል። በርቀት የሚመጡት ደግሞ የመለየትና እዛ ላይ መኖራቸውን ክምችታቸውን ማረጋገጥ ነው። ይህን በሙሉ አድርገናል። ስለዚህ ቅርሱ የዓለም አቀፍ ቅርስ ነው፣ ቅርሱ የኢትዮጵያ ቅርስ ነው። ስለዚህ ከየትኛውም አካባቢ ያለ ህዝብ የዚህ ቅርስ ባለቤት ከመሆኑ ጋር ተያይዞ ከአምቦ አጠቃላይ ለዚህ ቅርስ ዋናው መሰረት የሚባለውን የኖራ ድንጋይና የኖራ ጠጠር የምናገኝበትን ክምችት አረጋግጠን ወደዚህ ቅርስ ሁለተኛ ጀስት አብዛኛው ከእንጨት ዝርያዎች አንዱ የሀበሻ ጥድና ወይራ በመሆናቸው እነዚህም በአካባቢያችን ቢገኙም በቁጥራቸው አናሳ በመሆናቸው በእርዝመትና በምንለክ በምንፈልገው ልኬታ መጠንም የማግኘት እድላችን አናሳ በመሆኑ በደቡብ ኢትዮጵያ ውስጥ በጣም ተፈልጎ የተገኙ ስለዚህ እነዚህ ሶስት መሰረታዊ ግብአቶች ለዚህ ቅርስ መጠገን መሰረታዊ በመሆናቸው እነዚህ መኖራቸውን የማረጋገጥ ስራ መጠናቸውን ምን ያህል መጠን ያስፈልጋል የሚለውን የማረጋገጥ ስራ ተሰርቶ ነው ወደዚህ ጥገና የተጠጋ። ቅርሱን እንደምታዩት እጅግ በጣም በሚያምር መልኩ ትውልዱን በሚያድስ መልኩ ነው ተጠግኖ። ያለ የጥገና ስራ አለ፣ የማጠናከር ስራ አለ፣ አዲስ በሚመስል መልኩ ሙሉ በሙሉ ዲዛይኑ እስኬቹ ያለ የተገኘባቸውን ደግሞ አዲስ የመስራት ስራ አለ እና እነዚህ ተጠቃለው አሁን ቅርሱ ባለበት ደረጃ ላይ እንዲጠገን እንዲቆም ተደርጓ ማለት ነው። ኦልሞስት ከ300 እስከ 400 ዓመት በተለያየ ጊዜያት የተሰራ ቅርስ በመሆኑ የተሰራ ህንጻ በመሆኑ የዚህ ህንጻ በዚህ ህንጻ ላይ የፈሰሰው የሰው ልጅ እውቀት ለዓለም ሕዝብ እውቀት ሊሆን ይችላል ተብሎ ነው የተመዘገበው። ስለዚህ ይሄን አደራ እንደ ሀገር እንደ አፍሪካ እንደ ዓለም አቀፍ የተሰጠንን አደራ አውተንቲሲቲውን በመጠበቅ ኢንቴግሬሽኑን በመጠበቅ ያለምንም ችግር ስራዎችን ሰርተን ትናንትና በክብር ጠቅላይ ሚኒስትሩ አማካኝነት ሙሉ ጉብኝት ክፍት እንዲሆን በመፈቀዱ ክፍት ሆኖ ጉብኝት የተጀመረበት ወቅት ነው ያለና ይሄ ቅርስ መጠገን ኢትዮጵያ መጠገን ማለት ናት። የጋራችን ሀብት ነው። ትናንትም ቢሆን ሁሉም በየትኛውም አካባቢ ያሉት ህዝቦች ናቸው መጥተው የሰሩት። ዛሬም ቢሆን የተሰራው እንጨቱን ከደቡብ ኢትዮጵያ፣ ኖራውን ከአምቦ፣ ባለሙያውን ደግሞ በየትኛውም አካባቢ ያለ ባለሙያ ሊሰራ የሚችል ባለሙያ ተሰባስቦ የተሰራበት በመሆኑ ምርጥ ተሞክሮ የሚሆነው አንደኛ ቅርሱን ባለበት የውጭ የውጭ ሀገር ባለሙያዎች ሳይጠበቅ በሀገር በቀል እውቀት የተሰራ መሆኑ ድሮም በዚህ መልክ ተሰርቶ ስለነበር፣ ሁለተኛ የጎንደርን አካባቢ የአማራን አካባቢ ብቻ ሳይሆን ከየትኛውም አካባቢ ያለ ባለሙያ ሊሰራ የሚችል ባለሙያ ተጋብዞ አካባቢ ከዚህ አካባቢ ባለሙያ ማይገኝ ከሆነ ከሚገኙበት ተጋዞ የተሰራበት ከግብአትም ቀደም ብዬ እንደነገርኳቸው ከተለያዩ ከተለያየ ቦታዎች መጥቶ የተሰራ የተጠገነ ቅርስ በመሆኑ እውነትም የጎንደር የክልላችን የኢትዮጵያም የአፍሪካም የዓለምም ቅርስነቱን ያስመሰከረበት ጉዳይ ነው። ስለዚህ ከዚህ ላይ በትልቁ የምንወስደው ተሞክሮ ቅድመ ዝግጅታችን ላይ የተሰራው ስራ ነው። እነዚህ ቅድመ የገንዘብ ጉዳይ እስከሚገኝ ድረስ አብዛኛው ጥናት ተጠንቶ ነው የቆየ። በአንድ ዓመት ከአምስት ወር አካባቢ ነው እንግዲህ በዚህ አይነት ሁለንተናዊ ጥገና ባለበት ስራ ተሰርቶ ያለውና ይሄ ተሞክሮ አንድ ፕሮጀክት መፈጸም አቅማችን ከፍ የሚያደርግ ፕሮጀክት፣ በጊዜ የተወሰነ ስራ በመሆኑ በዚህ ስራ መስራት የምንችልበት አቅም ያሳየንበት ካሁን በፊት በውጭ ሀገር ባለሙያ ይምጣልን ብለን በጣም የምናጓትተውን የስራ ባህላችን የቀየርንበትና በአገር በቀል እውቀትና አገር በቀል ሰዎች የተሰሩበት ብቻ መሆኑ ተሞክሮ በጣም ከፍ ያደርገው። ሌላ ከዋጋ አንጻር፣ ከወጭ አንጻር በዚሁ ባለሙያ በመሰራቱ ምክንያት ወጫችንን የቀነስንበት ጉዳይ ነው ያለ። ሌላው እና ትልቁ ጉዳይ የስራ ባህላችንን ቀይረናል። ጎንደር የአርባ አራቱ ተብላ የምትጠራ ከተማ ነች። እንግዲህ የቅርስ ከተማ ትባላለች፣ የአርባ አራቱ ከተማ ትባላለች። ስለዚህ በርካታ ስም ነው ያላት እና በአርባ አራቱ ከተማ ላይ ሁነ እሁድ መስራት አይቻልም፣ ቅዳሜ መስራት አይቻልም። በዓላት፣ በርካታ በዓላት። ይሄ በሙሉ ግን ከህዝባችን ጋር ተስማምተን ይሄ በጊዜ ገደብ የተሰጠ ፕሮጀክት በመሆኑ ይህም ፕሮጀክት መስራት የግዴታ ነገ ለምንሰራቸው ስራዎች ፋና ወጊ ሊሆን ስለሚችል የስራ ባህላችን የቀየርንበት ሌት ተቀን የተሰራበት በጠዋት ተገብቶ ማታ መወጣቱን ባህል እንደገና ሁለተኛ ሽፍት ሌሊት ተገብቶ የተሰራበት ነው እና እኔ ለብዙ ዓመታት እዚህ ሰርቻለሁ ኦልሞስት እንግዲህ ሀያ አመት ሊሞላ ነው። በዚህ መልክ የተጠገነ ቅርስ ይለው በጥራትም በወጭም በመጠንም ቢሆን እና ካሁን በፊት የነበረንን ተሞክሮ ጀስት እጅግ በጣም ከፍ ያደረግንበትን አንድ ቅርስ ለመጠገን ከአንድ ዓመት ከሁለት ዓመት በላይ የሚፈጅበት ወቅት ነው። እንግዲህ ከዚህ ግቢ ውስጥ ያሉት በርካታ ቅርሶች እጅግ በጣም ከምንናገረው በላይ የተጎዳ ቅርስ በዚህ መልክ የተጠናቀቅበትን ጊዜ ጥራትና አዋጭነትን ሴንስ ስናደርግ በጣም ጥሩ ነው የሚል አጠቃላይ አስተያየትና ተሞክሮ ነው ያለው።